ኢትዮጵያ ያልሆኑ ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት ወይንም ደግሞ የመሬት ባለ ይዞታ እንዲሆኑ የሚያስችላቸው አዋጅ የዜጎችን የመሬት ይዞታ መብት ሊጋፋ እንደሚችልና የሀብት ማሸሽን ሊያስከትል እንደሚችል የምጣኔ ሀብት ባለሙያዎች ገልጸዋል። የሚኒስትሮች ምክር ቤት በሚያዝያ 23 2017 ዓ ም ባካሄደው ስብሰባ ኢትዮጵያ ያልሆኑ ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት ወይም የመሬት ባለ ይዞታ እንዲሆኑ የሚያስችላቸውን አዋጅ ለህዝብ ተወካዮች ምክር ቤት መርቷል። ጣቢያችን ያነጋገራቸው የምጣኔ ሀብት ባለሙያዎች እንደገለጹት የውጭ ዜጎች ወደ አገር ውስጥ ገብተው የንብረት ባለቤት መሆናቸው ጥሩ ጎን ያለው ቢሆንም የሚያሳድረው ስጋት እንዳለ ገልጸዋል። ይህ አዋጅ የዜጎችን የመሬት ይዞታ መብት ሊጋፋ እንደሚችል የምጣኔ ሀብት ባለሙያ የሆኑት አቶ ዘሪሁን ጴጥሮስ ለሀገሬ ቴሌቪዥን ገልጸዋል። ኢትዮጵያ ውስጥ ለምሳሌ ብዙ ዜጎች እንደዚህ አይነት ራይት ፈልገው ወይም የመሬት ኦን የማድረግ ራይት ጠይቀው ያጡበት አጋጣሚዎች፣ በተለያየ መንገድ ሚስ ያደርጉበት አጋጣሚዎች አሉ። አሁን በየትኛው ቦታ ሊሰጥ ይችላል፣ በምን አይነት መንገድ ነው የሚሰጠው የሚለው ያው የራሱ የሆነ ረቂቅ አዋጅ ውስጥ የሚቀመጡ የተለያዩ መስፈርቶች ይኖራሉ። አሉታዊ ነገር ግን የሀገሬው ዜጋ አጥቸዋለው ወይም ይህንን ነገር ሚስ አድርጌዋለው ለእኔም እንዲህ ድሉ ቢሰጠኝ ብሎ እየጠየቀ ያንን ነገር ካጣ ነገ ላይ እነዛ ኢንቨስተሮች ወይም ባለሀብቶች በዛ መንገድ የሚሰሩበትን ወይም ሰጥቷቸው ነው የመሬት ባለቤት ሆኖ ነው ተብሎ አዋጁ ቢጠልቅና ቢወጣ እዛ አካባቢ ያለው ማህበረሰብ ሊያሳየው የሚችለው ለእነሱ ያላቸው አቀባበል እና ከዚህ ፊትም ከዚህ ከመሬት ጋር በተያያዘ የሚነሱ ሾች አሉና ያ ያ ነው ወሳኝ ጉዳት ሊያመጣ ወይም ኔጌቲቭ ነገሩ ሊያሳየ የሚችለው። አዋጁ የተዘጋጀው የዜጎችን የመሬት ይዞታ ማግኘትና የመጠቀም መብት በማያጣብብ መልኩ እንደሆነ የጠቅላይ ሚኒስትር ጽህፈት ቤት የገለጸ ሲሆን የሚታየውን የመኖሪያ ቤት ፍላጎትና አቅርቦት ሚዛን ለማስጠበቅ ጠቀሜታ እንደሚኖረው ገልጿል። የውጭ ሀገር ሰዎች በኢትዮጵያ የንብረት ባለቤት እንዲሆኑ የሚያስችለው ሕግ ከዓመት በፊት የተዘጋጀ መሆኑ ተገልጾ የነበረ ሲሆን ኢትዮጵያ የውጭ ሀገር ዜጎች ፈቃድ ከሌላቸው በቀር የንብረት ባለቤት እንዳይሆኑ የሚከለክል አሰራር ስትከተል ቆይታለች። አዋጁ የውጭ ዜጎች ካፒታላቸውን በኢትዮጵያ ስራ ላይ እንዲያውሉ ለማበረታታትና መሬቶችን ለልማት ለማዋል እንደሚያግዝ የምጣኔ ሀብት ባለሙያው አቶ ዳዊት ተሻለ ለጣቢያችን ተናግረዋል። ይሁን እንጂ ከዛ ባሻገር የውጭ ሀገር ዜጎች ወደዚህ የሚመጡት ለትርፍ በመሆኑ ትርፋማ ከሆኑ በኋላ የሀብት ማሸሽን ሊያስከትል እንደሚችልም ስጋታቸውን ተናግረዋል። የካፒታል የቴክኖሎጂ እና የኪሎ ጋፍ አደል ያለ ብዙ እነሱን ይዘው የሚመጡ ከሆነ በንብረታቸው ላይ እንትን የሚሉ ከሆነ አዲስ እንትኖችን ማርኬቲን ማርኬቱን ይፈጥራሉ። ፕሮዳክሽንን ፕሮዳክቲቪቲ ሊያሳድጉ ይችላሉ የሚል እምነት ነው። እግ ምናል አሉታዊ ጎኖች የሚመጡት ለጽድቅ አይደለም። እዚህ ሰርተው እንትን የሚሉትን ወደ አገራቸው የመውሰድ የሚያገኝ ትንትልፉ መጠን ወደ አገራቸው መልሰው ሪኢንቨስት የሚያደርጉት ብዙ ላይ እንደገና የመላለሱ የሚሰሩት ከሆነ እንትም ይሰፋል ብራንዱ ይሰፋል ኢንቨስትመንት ያድጋል። ሌሎች ተመሳሳይ ትላልቅ ካምፓኒዎችን እያዩ ጉዱ አይተው ሊከተል ተከትለው ሊመጡ ይችላሉ። ነገር ግን እዚህ ሰርተው የሚያጠፉትን በንብረታቸው ወደ መልሰ የመውሰድ ነገር የአንድ ድሮ ባክ ሊታይ ይችላለን። ይህ የአዋጅ ረቂቅ ለሕዝብ ተወካዮች ምክር ቤት በሚያዘ 23 2017 ዓ.ም የተመራ ሲሆን ጣቢያችን ያነጋገራቸው የምጣኔ ሀብት ባለሙያዎች መንግስት ይህ ሕግ ሀብት እንዳይሸሽና የዜጎች የመሬት ይዞታ መብት ሳይጣስ ሊተገበር እንደሚገባ ተናግረዋል።